ሶስተኛው አይን ዘሰርድ ኤ ምንድን ነው? ለቤቱ አዲስ ከሆናችሁ ላይክ፣ ሼር እና ኮፒ ሊንክ በማድረግ ትውልድ የማዳን ስራችንን አብረን እንስራ። እንዲሁም ደግሞ የፕላስ ምልክቱ እንድትጫኑ አበረታታለሁ። ዛሬ ሶስተኛ አይን ተብሎ ስለሚጠራው ነገር ነው የምናወራው። ይሄ ሶስተኛ አይን የምንለው ዘ ሲክስ ቻክራ ተብሎ ይጠራል። ስድስተኛው ቻክራ ነው። እናም ደግሞ በሂንዱይዝም እና በቡዲዝም ወይም በዮጋ ደግሞ ሲጠራ አጅና ቻክራ ተብሎ ይጠራል። ሃየር ኮንሺየስነስ ሌቭልን ከፍ እናደርግበታለን ተብሎ የሚታመን ነው። እንግዲህ በቡዲዝም እና በሂንዱይዝም ውስጥ ከፍተኛ የሆነ የመንፈሳዊ ህይወት እንቅስቃሴ ለማድረግ የሚረዳ እንደነ ሊሲ ድሪምን ያሉ ለማድረግ ክላሪቲ ለመጨመር እና ሃይ ዊደም ሌብል ላይ ለመድረስ ተብሎ የሚሰራ እንቅስቃሴ ነው። እንግዲህ በሂንዱይዝም እና በቡዲዝም ውስጥ ይሄ አንድ ሃይማኖት ነው፣ አንድ ስነ ስርዓት ነው። ከክርስትና ጋር እንዴት ይጋጫል የሚለውን ወደ በኋላ ላይ መለስ ስልበታለሁ። ይሄንን አይነት ልምምድ ለመግባት ሰዎች የሚያደርጉት ነገር ምንድን ነው ሲባል ሜዲቴሽንን ያደርጋሉ፣ ዮጋን ያደርጋሉ፣ ከዛ ደግሞ ቪዥዋላይዜሽንን ያደርጋሉ። ስሜታቸውን በሙሉ ሰብስበው እዚህ ሶስተኛ አይናቸው ላይ ግንባራቸው ላይ በማምጣት ያንን እንዲነቃ የሚያስደርጉት ይሆናል ማለት ነው። የዚህ አስተሳሰብ ከፍተኛው የሆነ ኪሳራ የሚያደርስብን የቱጋ ነው ሲባል ይሄ ኃይል ኦሬዲ ውስጣችን የተቀመጠ ነው ተብሎ ነው የሚታመነው። በክርስትና ውስጥ ስንመጣ ደግሞ በክርስትና ውስጥ መንፈሳዊ ሕይወት ያለው ከውጭ ወደኛ ውስጥ የገባ እንጂ ኦሬዲ መጀመሪያም እዚህ ውስጥ ያለ ነገር አይደለም ማለት ነው። እዚህ ጋር ዮጋን ሜዲቴሽንና ቪዥዋላይሽንን በመስራት የምናነቃው ሲሆን በክርስትና ውስጥ ግን ሲመጣ አንድ ሰው መንፈሳዊ አቅሙ ከፍ እንዲል ጸሎት ማድረግ አለበት፣ ቃለ እግዚአብሔር ማሰላሰል አለበት በእንደነዚህ አይነት ልምምዶች ውስጥ ነው መንፈሳዊ ህይወቱን የሚያነቃው እዚህ ጋር ግን መንፈሳዊ ህይወቱን ለማንቃት ወይም ደግሞ ያለውን ጥበብና ማስተዋል ለመጨመር ዮጋ ሜዲቴሽንና ቪዥዋላይዜሽን መስራት አለበት ተብሎ ይታመናል ማለት ነው። ኦልረዲ ሀይሉ ውስጣችን ስላለ ራሳችንን ማንቀሳቀስ ነው የሚጠበቅብን። እዛ ጋር ሲባል ሀይሉ ከእግዚአብሔር ወደኛ የሚመጣ ስለሆነ ቃል እግዚአብሔርን ማንበብ፣ ጸሎት ማድረግ፣ ከዛም ደግሞ ሲባል በክርስትና ውስጥ አሉ የተለያዩ ስርዓቶች፣ እነዛ ማድረግ መቻል አለብን ማለት ነው። ስለዚህ ይሄ ሰርድኤ የሚባለው ሰይጣናዊ ልምምድ ነው አሁንም